ሰላም የማራኪ ቤተሰቦች፣ ሰዎች ያልተሰሙ አዳዲስ መረጃዎችን ይዘናል። አርስቶቹን አስቀድመን እንቀጥል። አቶ ጌታቸው ረዳ በእርግጠኝነት በትግራይ ፖለቲካ ውስጥ መሳተፌን እቀጥላለሁ ብለው እንደፎከሩ አልቀሩም። በመሆኑም አቶ ጌታቸው ረዳ የሚመሩት የህወሃት ተገንጣይ ክንፍ አዲስ ፓርቲ ሊያቋቁም መሆኑ ተሰምቷል። የፓርቲው ስያሜም ይፋ የሆነ ሲሆን እነማን በዚህ ፓርቲ ውስጥ እንደሚካተቱና የፓርቲውን ስያሜም በዝርዝር ብናቀርብላችሁ ይሆናል። የኢትዮጵያ ፖስታ የመሰረት ሚዲያን ዘገባ ተከትሎ ለሰራተኞቹ ዘይትና ዱቄት ማከፋፈሉ ተሰምቷል። ከፋሲካ በዓል በፊት ለከፍተኛ አመራሮች ብቻ እስከ 220 ሺህ የሚደርስ ቦነስ እንደከፈለ የተሰማው ድርጅቱ በዚህ ቦነስ ቅሬታ የተነሳ አሁን ለሰራተኞቹ ዝቅተኛ መጠን ያለው ዘይትና ዱቄት እንደሰጠ ተጋልጧል። በሌላ በኩል በየመን ስደተኞች ማዕከል ላይ በአሜሪካ ተፈጸመ በተባለው ጥቃት የተጎዳ ኢትዮጵያዊ እንዳለ ተሰምቷል። ይህንኑ ጉዳይም ከማራኪ ባጭሩ ትሰሙታላችሁ። ከብራን የማራኪ ቤተሰቦች ያስቀድማችሁ የሰማችኋቸው የዛሬ መረጃዎቻችን አርዕስቶች ናቸው። መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ትክክለኛና ጠቃሚ ሆነው ካገኛችኋቸው ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ አልፍን። የኢትዮጵያ ፖስታ የመሰረት ሚዲያን ዘገባ ተከትሎ ለሰራተኞቹ ዘይትና ዱቄት ማከፋፈሉ ተሰምቷል። የኢትዮጵያ ፖስታ አገልግሎት ድርጅት በቅርቡ ለተከበረው የትንሳኤ በዓል ከማናጀር በላይ ላሉ ኃላፊዎቹ ብቻ የሁለት ወር ደሞዝ ቦነስ መስጠቱን መሰረት ሚዲያ ዘግቦ ነበረ። በርካታ የተቋሙ ሰራተኞች እጅግ አሳዛኝ ብለው የገለጹት ድርጊት የኑሮ ውድነት ተባብሶ ታች ያለው ሰራተኛ ሲቸገር፣ ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መከፋፈላቸው እንዳስቆጣቸው ገልጾ ነበረ። ዛሬ የተሰማ መረጃ እንደሚጠቁመው ደግሞ ሪፖርት መውጣቱን ተከትሎ ለቀሪው ተቋሙ ሰራተኞች አምስት ሊትር ዘይት እና አምስት ኪሎ ዱቄት በዓሉ ካለፈ በኋላ ማከፋፈላቸው ተሰምተዋል። ባለፈው ስለ ኢትዮጵያ ፖስታ ጉርሻ መረጃ ሚዲያ ላይ ከወጣ በኋላ ለሰራተኛው አፍ ማዘጊያ የሚሆን አምስት ሊትር ዘይትና አምስት ኪሎ ዱቄት በዓሉ ካለፈ በኋላም ቢሆን ሰጥተውናል ያሉት የተቋሙ ሰራተኞች ይህም የሆነው በፍላጎታቸው ሳይሆን ጉዳዩ ሚዲያ ላይ በመውጣቱ መሆኑን ጠቁመዋል። በዚህ መሰረት ከማናጀር በታች ያሉ ሁሉም የኢትዮ ፖስታ ሰራተኞች ከማክሰኞ ጀምሮ ይህን ዘይትና ዱቄት እንደተቀበሉ ታውቋል። ከዚህ በፊት በመሰረት ሚዲያ ጉዳይ ፌስቡክ ገጽ ላይ ስድብ የተቀላቀለበት ምላሽ ያስቀመጡት የኢትዮጵያ ፖስታ ምክትል ስራ አስፈጻሚ ተጋሻው ምርሻ እውነት ነው፣ ለማኔጅመንት አባላት ቦነስ ከፍለናል፣ የተከፈለው የአንድ ወር ደሞዝ ብቻ ነው ብለው ነበረ። ከጥበቃ ጀምሮ እስከ ሱፐርቫይዘር ድረስ ያለው ሰራተኛ በኑሮ ውድነት እየተጠበሰ ደሞዝ ይጨምርልኛል ብሎ ሲያስብ፣ ከማናጀር በላይ ላሉት ብቻ የሁለት ወር ደሞዝ ቦነስ ተከፍሎ የተቋሙን ገንዘብ መቀራመታቸው አሳዝኖናል። እነሱ በቦነሱ ብቻ ከ80 እስከ 212000 ብር ሲከፋፈሉ ተራው ሰራተኛ ለበዓሉ ዶሮ መግዣ አጥቶ ይውላል ብለው የተናገሩት አንድ የተቋሙ ሰራተኛ ነበሩ። አሁን ላይ የኢትዮጵያ ፖስታ ከ2200 በላይ ሰራተኞች ያሉት ሲሆን የሰራተኞቹ ደመወዝ ከ4ሺ ብር ጀምሮ እስከ 106ሺ ብር እንደሚደርስ መረጃዎቹ ያመለክታሉ።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 ግልጽ ይገኛል። አልማሲራ የተባለው የውቲ ቴሌቪዥን ጣቢያ እንዳለው ሳአዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል ተብሏል። ጥቃቱ የተፈጸመበት የማቆያ ማዕከል ውስጥ የነበሩ ስደተኞች አፍሪካውያን መሆናቸው ከመገለጽ ውጭ የየት ሀገር ዜጎች እንደሆኑ ለጊዜው የወጣ ዝርዝር መረጃ የለም ተብሏል። ነገር ግን ብዙውን ጊዜ በቀይ ባህር በኩል በህገ ወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያን ጨምሮ ከሌሎች አፍሪካ ቀንድ ሀገራት የሚነሱ ስደተኞች ተጠያቂዎች እንደሆነ ይታወቃል። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያው በአንድ የወደመ ህንፃ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስክሬኖችን የሚያሳዩ አሰቃቂ ምስሎችን አጋርተዋል። ሰዓድ ውስጥ የሚገኘው የስደተኞች ማቆያ ማካከል ትናንት ሰኞ ማለዳ 11 ሰዓት አካባቢ አራት ጊዜ በከባድ የጦር መሳሪያ በተመታበት ወቅት በውስጡ 115 አፍሪካውያን ስደተኞች እንደነበሩ የአልማሲራህ ዘገባ አመልክተዋል። በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ወዲያውኑ ያልታወቀ ሲሆን የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች በርካታ ሰዎች የቲን አስክሬን ከግንብ ፍርስራሾች ውስጥ ሲያወጡና የብረት ስብር ባሪዎች ወለሉን የሸፈኑት በከፊል የፍረሰ ግድግዳ እና ጣሪያ ያለው ቤትን አሳይቷል። በጥቃቱ ከሞቱት በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸው ከየመን እየወጡ ያሉ ዘገባዎች እያመለከቱ ሲሆን፣ ሮይተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ ያለ በአማርኛ ሲጣራ መሰማቱን ዘግበዋል። ቢቢሲ በስደተኞቹ ማዕከል ምን ያህል ኢትዮጵያውያን እንደነበሩና ጉዳት የደረሰባቸው ስንት እንደሆነ ለማወቅ ጥረት እያደረገ ይገኛል። የተሰራው የአገር ውስጥ ጉዳይ ሚኒስቴር ሆን ተብሎ በሰለባዎች ላይ የተፈጸመ ቦምብ ጥቃት መሆኑን በመግለጹ ድርጊቱ የጦር ወንጀል ነው በማለት አውግዞታል። የመንግስታቱ ድርጅት የስደተኞች መርጃ ማዕከል አይኦኤም በሳዳ ስደተኞች ላይ የህይወት ማጥፋት መከሰቱን በሚያመለክቱ ሪፖርቶች በጽኑ ማዘኑን ገልጸዋል። ምንም እንኳን አይኦኤም በስደተኞቹ ማዕከል ውስጥ የማይሰራ ቢሆንም ክስተቱን በቅርበት እየተከታተል ነው ሲሆን፣ በሚያስፈልገው ሁሉ ድጋፍ ለመስጠት ቁርጠኛ ነን ብለዋል። በተጨማሪም በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች የሲቪሎች ደህንነት መጠበቅን ቅድሚያ እንዲሰጡና ዓለም አቀፍ ሕጎችን በሙሉ እንዲያከብሩ ጥሪ እናቀርባለን ብለዋል። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት ሰዓት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ በሁቲዎች ላይ የሚፈጸመው ጥቃት እንዲጠናከር ትእዛዝ ከሰጡ ከሳምንታት በኋላ ሰራዊቷ የመን ውስጥ ከ ስምንት መቶ በላይ ኢላማዎችን መምታቱን ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ አየር ድብደባዎች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑን የሚሳኤልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጭምር ተገድለዋል ብለዋል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙት ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ባለፈው መጋቢት ወር መጨረሻ ላይ በሁት የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማምረቻ ላይ በፈጸሙ ተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 ሰዎች መቁሰላቸውን ሪፖርት ማድረጉ አይዘነጋም። በአቶ ጌታቸው ረዳ የሚመራው ህወሀት አዲስ ፓርቲ ለማቋቋም በሂደት ላይ መሆኑን ገለጸ። በአቶ ጌታቸው ረዳ የሚመራው ከህወሃት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ደቢቢሲ ገልጸዋል። ይህ አዲስ በመዝገባ ሂደት ላይ የሚገኘ የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ፣ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰዱን ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ ህወሃት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመ ተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ከፍሎ እርስ በርሱ ሲካሰስ የቆየ ህወት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመች ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምነትን እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው ረዳ የሚሰራው የህወሀት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርቦ የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭ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 ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወርድ ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ተናግረዋል። የትግራይ ሊበራል ዴሞክራቲክ ፓርቲ የመሰረቱት ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሀት ፖለቲካ ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መ እንዲሁም ፕሮፌሰር ክንደያ ገብረ ህይወት እንደሚገኙበት ታውቋል። አሁን ህጋዊ ውቅና ለማግኘት እንቀሳቀሰ ያለው ፓርቲ በሌትራን ጄኔራል ታደሰ የሚመራ የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጩ ገልጸዋል። አዲስ የሚመሰረተው ትግራይ ሊብራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለሀብቶች ሀብቶች እስከ ቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉም ነው የተናገሩት። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና፣ ፕሮፌሰር ክንዳይ ገብረ ህይወት በሚኒስቴር ዴታ ማዕረግ የትምህርት ሚኒስቴር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠይቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዴሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ ሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። በ1967 ዓ ም በደደቤት በረሃ የተመሰረተው ህወሀት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይተዋል። በነደብረ ደብረ ጽዮን የሚመራው ህወሀት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው የሚባለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበረ ህወሀት እንደ አዲስ አልመዘገብም በማለት የምርጫ ቦርዱን ጥያቄ ውድቅ አድርጎታል ህወሀት እንደ ፓርቲ በቀጣዮቹ ሁለት ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቷል ክብራትና ክብራን የማራኪ ቤተሰቦች መረጃዎቹ ጠቃሚ ሆነው ካገኛችኋቸውና ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉ ደስ ይለናል በሌሎች መረጃዎች እንገናኛለን በደህና ቆዩ